አቤት አቤት ውበት እነዚህን ጨረቃዎች እያቸው እንዴት እንደሚያበሩ እንዴት እንደሚደምቁ እንዴት እንደሚያምሩ፣ እኔ እንጃ አላውቅም፣ ምንም ቃል የለኝም። እና በጣም ምርጥ የሆነ ጊዜ እያሳለፉ ይገኛሉ፣ በዱባይ ማለት ነው። ዛሬ እንግዲህ ለሀይሚዬ ትልቅ ሰርፕራይዝ እየተዘጋጀላት፣ ትልቅ ፕሮግራም እየተካሄደላት፣ ትልቅ መዝናኛ ቦታ እየተወሰደች ትገኛለች ና በቃ በሰው ደስታ የምትደሰቱ እንኳን ደስ ያላችሁ። ሌላ ምንም ጨምረው ቃል የለኝም፣ ከቃል በላይ ነው ደስታዬ። እንዲሁ ከማገልጸው ከማወረው በላይ ነው። ለምን የነበረውን ሁኔታ በደንብ እስከማ ስለማቅ ከሀስ ከፈና አላውቅም። ሀይሚዬ ቅመማ በሕይወቷ በቃ ደስተኛ የሆነችበት ቀን ዋነኛው እና አንደኛው ይሄኛው ነው። ብዙ ትርጉም አለው ይሄ ጉዞ። ነግሬያቸዋለሁ ትናንትና በሰራሁት ቪዲዮና የኔ ቆንጆ አላውቅም። የእውነት በቃ ዱባይን ያሳመሯት ማለት አንድ ሰው እኔ እንጃ እንዴት ልበላችሁ፣ ዱባይ አይደለም ያሳመረቻቸው እነሱ ስለሄዱ ዱባይ አእምሮባት ታየች። በቃ የሰው ደስታ የምትወዱ አቤት የሰው ሰላም የምትፈልጉ የሰው መዋደድ፣ የሰው አንድ መሆን፣ የሰው መቀራረብ፣ የሰው መፈቃቀር የምትወዱ የምታከብሩ፣ ደስ በሰው ደስታ የምትደሰቱ ባጭሩ፣ የሀይሚና ቡራ ደስታ የሀይሚና ቡራ እንደዚህ ጊዜ ማሳለፍ እንደዚህ አብሮ መሆን በጣም ትልቅ ነገር ነው ና እንግዲህ ሀይሚም ያዘጋጀችው ትልቅ ሰርፕራይዝ አለ ለብሩክ ማለት ነው። ልናገር ነበረ ግን አልናገርም። ለምን ለብሩክ ብቻ ሳይሆን ለተመልካችም ሰርፕራይዝ ስለሆነ የተዘጋጀው ማለት ነው። እና ድንገት ለብሩክ እንግዲህ በትልቁ በሰፊው ሰርፕራይዝ እንደምታደርገው ደጋግማ ተናግራለች። ምን እንደሆነ ግማሹ ግማሹን ሰምቻለሁ። አልዋሻችሁም። አልናገርም ግን ምክንያቱም ይሄ የራሷ ሰርፕራይዝ ነው። ሰርፕራይዝ ማበላሸት አልፈልግም ማለት ነው እና እንግዲህ ብሩክ የተናገርከው ነገር አለ ታዋቂ ሰው ስትሆኑ የሚዲያ ሰው ስትሆኑ ብዙ ነገሮችን ርቀታችሁን ጠብቀን ነው የምናደርገው ጥንቃቄ እናደርጋለን በላይፋችን ላይ በጣም በቃ ትኩረት ሰጠን የምንኖረው አይነት ኑሮ ነው መኖር ያለበት እያለ ነበር እና መሆንም ያለበት ያ ነው ብዬ ነው ማስበው እና ምን ላላችሁ ፈልጌ ነው ጥንቃቄ አድርጉ ዛሬም ልል የምችለው ምንድን ነው ሀይሚ ብሩክ ጥንቃቄ አድርጉ ብዙ ነገሮች ሳይጣን የሚገባበት ነገር በጣም በብዙ መንገድ ነው በብዙ አቅጣጫ ነው፣ በብዙ ሰዎች ተመስሎ ነው የሚመጣው። እና አደራ ልላችሁ እወዳለሁኝ ለማለት ነው። እና ሀይምዬና ቡራ እንግዲህ በዱባይ ሰማይ ስር በጣም እየተንሳፈፉ እየበረሩ እየከነፉ ይገኛሉ ማለት ነው። በጣም ደስ ይላል። በቃው በሰማ ዱባይ ላይ የሚቆያቸው ቆይታ እንግዲህ በዛ ይላል። ለምን መሰላችሁ? ሀይሚ ያውም በደንብ እየተዝናናች አይደለም። እውነት ለመናገር መሄዷ ደስ ብሏታል። ጥሩ ጊዜ እያሳለፈች መሆኗ ደስ ብሏታል። ከብሩክ ጋር መሆኗ በጣም ትልቅ ደስታ ተሰምቷታል። ግን ሰሞኑን እንደምታየዋት የሴቶች ጉዳይ ላይ ናት በደንብ ለመዝናናት ፈታ ለማለት ያው ትንሽ አግዷታል። ግን ቀን እየቆጠረች ነው፣ እንደነፍሰ ጥርና የኔ ምርጣ ምርጦች የእውነት ማለት ነው የእምነት ባፋቹ ምታወሩት ነገር እ ሁኖ የአራት ልጆች እናትና አባት እንድትሆኑ እመኝላችኋለሁ። ፈጣሪ ከፈቀደ ደግሞ ቀስ እያልን ሁለትም እንጨምራለን፣ ስድስት ይሆናሉ። ከዛ ቀስ እያልን ደግሞ ስምንት፣ ከዛ አስራ ሁለት ደርዘን ሞልተው ቆጭ ይላሉ። ና እንደዚህ የተትረፈረፈ ቤተሰብ እንዲሰጣችሁ፣ ደስተኛ ህይወት እንድትኖሩ ነው የምመኝላችሁ። ግን ይሄ የሚሆነው ነገር ማለት ነው፣ አንድ ነገር ልነግራችሁ እፈልጋለሁ። አንደኛ መተማመን ሲኖር ነው። ሁለተኛ ትልቅ መዋደድ። ፍቅር ብቻውን አብሮ ያኖራችሁ የእውነት ነው ብላችሁ ፍቅር አንድ ሰው ስለተፋቀረ ስለተዋደደ ብቻ አብሮ ሊኖር አይችልም። ብዙ ነገሮች ፈተናዎች አሉ። እንዲሁም በጣም በሚዋደዱ በሚፋቀሩ ሰዎች መሀል ፈተናው ይበዛል። በጣም ብዙ የሚቃወማቸው ሰው ይኖራል። በጣም የሚቃወማቸው ሰይጣን ይኖራል። ገባችሁ? ያ ነገር የሚሆነው ሀይሚም በእርትታ በአቋሟ ስትጸና እምነት ሲኖራት፣ ብሩክም እንደዛው በአቋሙ ሲጸና እምነት ሲኖረው፣ መተማመን ፍቅር ሲኖር፣ በቃ በአጭሩ የነዚህ ተደራ እምነት ተስፋ፣ ፍቅር አንድ ላይ ሆኖ ነው ትዳር የሚባለው ነገር የሚደረሰው ወይም ደግሞ የሚመሰረተው ቤተሰብ የሚመሰረተው ና ፈጣሪ ደስታችሁን እንዲያበዛው ነው ትልቁ ምኞቴ። እግዚአብሔር ከዚህም በላይ ፈጣሪ። እኔ አላውቅም ማለት አሁን አንዳንዴ ቃላት ደጋግማለሁ። ለምን መሰላችሁ? በደስታ ብዛት ስለምመጣ ከዚህ በፊት ምመጣበት የነበረው መንገድ በቀም በአይኔ የሆነ በአይኔን ባየ ሞላ በቃ ጉሮሮ የሁሉ ድምፅ ማውጣት እስኪያቅተው ድረስ ነው። እየተናነቀኝም በመመጣ የነበረው ሁኔታቸው በጣም ያሳስበኝ ነበረ። ለምንድነው የሚያሳስበኝ? አንዴ እኮ ይዋደዳሉ፣ ይፋቀራሉ እኮ ሁላችን የምናውቀው ነገር ምንም በአፋቸውን ቀን በቃል አውጥተው እስከ ዛሬ ድረስ ሀይሚ ያፈቅርሻለሁ ብሏት ያውቃል? በተመልካች ቤት አያውቅም። ብሩክ አፈቅራለሁ ስትለው በተግባር በአይናችን በጆሮችን፣ ሰምተናል፣ አላየንም፣ አልሰማንም። ነገር ግን ምን ያህል እንደሚዋደዱ በጣም ብዙ ሺህ ህዝብ የሚገምተው የሚያውቀው እውነታ ነው። ና ያ ማለት በጣም ትልቅ መዋደድ ነው። ግን መዋደድ መፋቀር ብቻ ብቻውን አብሮ ሊያኖራቸው አብሮ ቤተሰብ ሊያስመሰርታቸው አይችልም። እና ምንላችሁ ፈልጌ ነው መተማመን መኖር አለበት ትልቁና ዋነኛ ነገሩ አለመወሻሸት አለመደባበቅ ትልቅ ትልቅ ነገር ነው ይህንን ነገር አብረው ከቀጠሉበት ካስተካከሉ በአቋማቸው ከጸኑ ነጋቸው ያማረ ይሆናል ብዬ አስባለሁ እና የሆነ ሰዓት ላይ ስጋት ነበረብኝ የምሰጋው ለምንድን ነው ወይኔ እነዚህ ልጆች የሆነ ትንሽ እየፈተነ ገና ለፍቅር አዲስ ናቸው ለህይወት አዲስ ናቸው ለኑሮ ለበቃ ለሁሉም ነገር አዲስ ስለሆኑ በፈተና ቢወድቁስ ፈተናቸው ተቋቁሞ ማለፍ ባይችሉ ስላለው የሆነ ነገር ሲመጣ ሀይሚ ይህን ነገር ማለፍ ባትችል ስላለው እፈራለሁ የእውነት ንምላቸው ና በፈተና ጸንቶ መቆምም ፈጣሪን ማመስገንም ትልቅ ነገር ነው። በፈተና ጽኑ የመጣው ፈተና ቢመጣ እናልፈዋለን እንጂ ወይ ይሄንማ አልችለውም ብለን ወደኋላ የምንልበት ነገር መኖር የለበትም። አደራ ለማለት እወዳለውኝ። ብቻ ግን ውዴ ቻናል የቤተሰቦች አብራችሁ ስለነበራችሁ ከልብ አመሰግናለሁ። ማታ የሚለቀቅ ያበደ ያበደ ቪዲዮ አለ። ሰሞኑንም ደግሞ ሀይሚ ለብሩክ የምታደርገው ትልቅ ሰርፕራይዝ አለ። እሱንም እንግዲህ የምናየው ይሆናል። ለጊዜው ግን ሀይሚና ቡራ እንደምታያቸው ፍንጥዝጥዝጥዝ እንደ ጨረቃ እያበሩ እንደ ከዋክብት እየደመቁ ይገኛሉ። ፈጣሪ ደስታችሁን ያብዛው። በቃ ዱባዮች ታድላችሁ የምር ከሀይሚም እንደገና ከመግባቷ ብዙ የተቀበላችኋቸው ልጆች አላችሁ በቃ እኔ እን አድንቆታቸውን፣ አክብሮታቸውን፣ ፍቅራቸውን ይገልጻቸዋልና በጣም ደስ የሚል ነገር ነው። ግን ብሩክን፣ ሀይሚን ብቻ አታስቀድሙ አታስበልጡ እንዴ። ብሩክ ስማን አለው እንዴ ለማለት እወዳለሁኝና እኔም አንድ ቀን እንደ ፈጣሪ ፈቃድ፣ ጊዜና ቦታ እያመቻቸው አዲስ አበባ በጣም በቃ በባሌም በቦሌም ብዬ ማግኘት እፈልጋለሁ። እነሱ እግዚአብሔር ፈቃዱ ከሆነ ያገናኘናል ብዬ አስባለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። እግዚአብሔር ፈቅዶ እንግዲህ አንድ ቀን ተገናኝተን በእኔ ይቻላል፣ ሀይ ብዬ እንዲዣት ብመጣ ትልቁ ምኞቴ ነው። በቃ እኔ አላውቅም፣ ፎቶ ራሱ አብሬያት ብነሳ መንገድ ላይ ስታልፍ ራሱ ሀይ ሀይሚ ሀይ ብሮክ ምናም ብላቸው ትልቁ ደስታኝ ነው። ለማንኛውም አንድ ቀን መሳካቱ አይቀርም፣ ጠብቁኝ ለማለት ነው። ሰላማችሁ ይብዛልኝ። ሰላም ቆዩ።